እንኳን ለበዓለ ጰራቅሊጦስ በሰላም አደረሳችሁ አደረሰን። በስማአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐዋርያትን ፈለግ በምትከተል ኦርቶዶክሳዊት ቤተክርስቲያን ከሚከበሩ ዘጠኛ አበይት በዓላት መካከል አንዱ በዓል ጰራቅሊጦስ ነው። ይህም በዓል በሐዋርያ ሥራ ምዕራፍ ሁለት ላይ በተገለጸው መልኩ ጸጋ መንፈስ ቅዱስ ለመቶ ሃያው ቤተሰብ የወረደበትን ዕለት የምናስብበት ነውና፣ ጰራቅሊጦስ ማለት የግሪክ ቃል ሲሆን ከሦስቱ አካል አንዱ እግዚአብሔር መንፈስ ቅዱስን የሚገልጽም ነው። ትርጉሙም መንጽኤ፣ የሚያጸና፣ የሚያነጻ፣ የሚያጽናና፣ የሚያረጋጋ ማለት ነው። በተጨማሪም ጰራቅሊጦስ ማለት ምስጢር ገላጭ፣ ይቅርባይ፣ ደስታን የሚሰጥ ማለት ነው። ከቅዱሳን ሐዋርያት የሚበዙት ከጌታችን ከኢየሱስ ክርስቶስ ሞት በኋላ አይሁድን ፈርተው ይሸሹ ነበርና ከአይሁድ ፍርሃት ሙሉ በሙሉ መላቀቅ ያልቻሉት ደቀ መዛሙርቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእነርሱ ተለይቶ እንደሚያርግ ሲነግራቸው አዘኑ። ለተልኮ የጠራቸው ዓለምን በወንጌል ብርሃን የሚያበሩ የመረጣቸው ጌታ ግን ለደካማነታቸው አሳልፎ አልሰጣቸውም። ከትንሣኤ በኋላ እስከ ዕለተ ዕርገቱ ድረስ ለአርባ ቀናት እየተገለጠላቸው እምነታቸውን አጸናላቸው፣ ቅዱስ ቃሉን አስተማራቸው፣ ለአዲስ ኪዳን ቤተ ክርስቲያን መሠረት የሆነ መንፈሳዊ ሥርዓትን አሳያቸው። እንዲሁም ሰብሳቢ ጠባቂ እንደሌላቸው የሙት ልጆች የሚሆኑ መስሏቸው ነበርና የሙት ልጆች ተሆኑ ዘንድ አልተዋችሁም አላቸው። ስለ ስሙም መከራን ለመቀበል እንዲጸኑ የሚያጽናና መንፈስ ቅዱስ ያስፈልጋቸው ነበርና እኔ የአባቴን ተስፋ ለእናንተ ልካለሁ፣ እናንተ ግን ከአርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ተቀመጡ በማለት ተስፋን ሰጥቷቸዋል። ይህም ተስፋ አስቀድሞ በነቢያት የተነገረ ነው። የመንፈስ ቅዱስ ጸጋ በግልጥ ለሐዲስ ኪዳን ቤተ ክርስቲያን የተገለጠው ቅዱሳን ሐዋርያት አርዲትና ቅዱሳን አንስት ከእመቤታችን ጋር በአንድነት ለጸሎት ለምስጋና ተሰብስበው እያለ ነው። ሐምሳው ቀን በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰብስበው ነበር። በነቢያትና በሐዋርያት መሠረትነት የቆመች ኦርቶዶክሳዊት ቤተ ክርስቲያን በዓለ ጰራቅሊጦስን በሐዋርያት ዘመን እንደነበረው ከጌታችን ትንሣኤ በኋላ በሃምሳኛው ቀን ታከብራለች። ቅዱስ ዮሐንስ አፈወርቅ በዓለ ጰራቅሊጦስን የቤተ ክርስቲያን የልደት ቀን ሲል ጠርቷታል። በመንፈስ ቅዱስ የምትመራው የሐዲስ ኪዳን ቤተ ክርስቲያን በመንፈስ ቅዱስ ጸጋ ተመልታ ለሰው ልጆች ሁሉ እውነተኛ የክርስቶስን ወንጌል መስበክ የጀመረችበት ቀን ነውና። በዘመነ ሐዲስ ከሚከበሩ በዓላት ብዙዎቹ በዘመነ ብሉይ የነበሩት ምሳሌ አላቸው። ለዚህ አንዱ በዓለ ጰራቅሊጦስ ነው። ነቢይ እግዚአብሔር ሙሴ በኦሪት መጽሐፍ እንደገለጠልን እስራኤል ዘስጋ በዓል ከፋሲካ ጋራ፣ እንዲሁም እስራኤል ዘስጋ ከግብጽ ባርነት ነጻ የወጡበትን ካከበሩ በኋላ ሰባት ሳምንት ቆጥረው በዓለ ሃምሳ እንዲሁም በዓለ ሰዊት፣ የሸት በዓል እያሉ ያከብሩ ነበርና ይህንን የብሉይ ዘመን ታሪክ ሊመጣ ላለው ለክርስቶስ ቤዛነት ምሳሌ ነበር። 120 ቤተሰብ እንደዚሁም 12 ሐዋርያት፣ 72 አርድእት፣ 36ቱ ቅዱሳት አንስት ከጌታችን ትንሣኤ በኋላ ሞገሳቸውን እመቤታችን ቅድስት ድንግል ማርያምን በመካከላቸው አድርገው በፍጹም አንድነት በጸሎት እየተጉ ጌታችን ኢየሱስ ክርስቶስ የሰጣቸውን የተስፋ ቃል የሚፈጸምበት ዕለት በእምነትና በተስፋ ይጠባበቁ ነበር። አባታችን አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር የባለ ሀምሳ ምንባባት ላይ እንደገለጸልን ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የመንፈስ ቅዱስን መውረድ ተስፋ በሰጣቸው በሀምሳ ሦስተኛው ቀን ከሙታን ተለይቶ በተነሳ በሀምሳኛው ቀን በዕለተ እሑድ ከጠዋት ሦስት ሰዓት ደቀ መዛሙርቱ በጽርሐ ጽዮን ተሰብስበው ሳሉ የሚያጽናና፣ የሚያነጻ፣ የሚያረጋጋ የእግዚአብሔር መንፈስ በእሳትና በነፋስ አምሳል ተገለጸላቸው። በለተ በዕለተ እሑድ በመገለጹም የሰንበተ ክርስቲያንን ክብር አስረዳን። ነገረ ምጽአቱ ደብረ ዘይት የትንሣኤው ብርሃን የመንፈስ ቅዱስም መውረድ ዘላለማዊት በሆነች ዓለም በሚያልፍባት ስለዚህም ጊዜ በሚጠፋባት መንግሥተ ሰማያት ምሳሌ በሆነችው በሰንበተ ክርስቲያን ነው። መንፈስ ቅዱስ በዕለተ እሁድ በእሳትና በነፋሳ ምሳል ተገለጸ። እንግዲህ እናስተውል። መቤታችን ቅድስት ድንግል ማርያም ግን ከቅዱሳን ሁሉ በላይ ናትና ቁጥሯ ክብሯም ከመቶ ሃያው ቤተሰብ ጋር አንድ አይደለም። የመንፈስ ቅዱስን ጸጋ ለመቀበል እንደ ሌሎቹ ቅዱሳን ባለ ሃምሳን መጠበቃ አላስፈልጋትም። ከአበው አብራክ ከፍሎ የጠበቃት በማኅፀነ ሐና ያከበራት በቅዱስ ገብርኤል ብስራት ክብሯን የገለጠ እግዚአብሔር መንፈስ ቅዱስ በተለየ ክብር ቀድሷታልና እግዚአብሔር መንፈስ ቅዱስ በፍጹም አንድነት በልዩ ሦስትነት የሚመሰገን የራሱ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል ያለው ከአብና ከወልድ ጋር ህልው ሆኖ የሚኖር ዓለማትን የፈጠረ የፍጥረታት ሁሉ መጋቢ ዓለምን አሳልፎ ለዘላለም የሚያኖር አምላክ አባታችን አባ ሕርያቆስ መንፈስ ቅዱስ በገለጠለት የቅዳሴ ማርያም ምስጋናው እንዳስተማረን መለኮት እግዚአብሔር ግን ይህንን ያኽላል፣ ይህንን ይመስላል ሊባል አይችልም። ይሁንና በዓለም ሁሉ በምልአት የሚኖር አምላክ በፈቃዱ ለፍጥረታት ይገለጣል። እግዚአብሔር መንፈስ ቅዱስም ዓለምን የፈጠረ የሚጠብቅ፣ በጌታችን በኢየሱስ ክርስቶስም ህልው ሆኖ ደቀ መዛሙርቱን ለሐዲስ ኪዳን አገልግሎት የጠራቸው በትምህርትም በታምራትም ከአብ ከወልድ ጋር የማይለይ ነው። ቀደምት ሊቃውንት ይህንን ሲያረጋግጡ ወነአምን በመንፈስ ቅዱስ እግዚእ ማኅየዊ ዘሠረፀ እም አብ ንሰግድ ሎቱ ወንሰብሖ ምስለ አብ ወወልድ ዘነበበ በነቢያት ከአብ በሰረፀ ጌታ ማኅየዊ በሚሆን በመንፈስ ቅዱስ እናምናለን ከአብና ከወልድ ጋር እንሰግድለታለን እናመሰግነውም ዘንድ በነቢያት አድሮ የተናገረው እርሱ ነው በማለት ጸሎተ ሃይማኖት ላይ ደንግገዋል በተጨማሪም ቅዱስ ኤጲፋኒዎስ ኤጲስቆጶስ ዘቆጵሮስ እንዲህም ብሏል። ሕግን በሠራ በነቢያት አድሮ ባስተማረ፣ በዮርዳኖስ በወረደ፣ በሐዋርያት አድሮ ባስተማረ፣ በሊቃውንት ተባደረ በመንፈስ ቅዱስ እናምናለን። ባይሬ መንፈስ ቅዱስ ያልተፈጠረ ካብ የተገኘ ወይንም የሰረጸ ቃልነቱ ከወልድም ገንዘብ ያደረገ ፍጹም አካላዊ እንደሆነ በእርሱ እናምናለን፤ በማለት መንፈስ ቅዱስን ገልጾታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚታይ ሥጋ በሰው ቋንቋ ደቀ መዛሙርቱን ካስተማራቸው በኋላ በሥጋ ሊለያቸው አገልግሎታቸውን በሥጋ ፈቃድ የሚመራ አለመሆኑን ይረዱ ዘንድ በልዩ ልዩ ኅብረት አምሳል የሚገለጥ እግዚአብሔር መንፈስ ቅዱስ በመካከላቸው እስከ ዓለም ፍጻሜ እንደሚኖር ሲያሳስባቸው በእሳትና በነፋስ አምሳል ተገለጸ። የእሳትና የነፋስ ምሳሌነቱም እንዲህ ነው። ነፋስ ረቂቅ ነው። አናየውም። ነገር ግን ፍሬውን ከገለባው ይለያል። መንፈስ ቅዱስ ጻድቃንን ከኃጥአን ይለያል። ነፋስ በዐይናችን አናየውም፣ በዓለም ሁሉ ግን በምልዓት ይኖራል። ነገር ግን ባሕር ሲገስጽ፣ ዛፍ ሁሉ ሲያናውጥ፣ ሥራውን ሁሉ እናያለን። መንፈስ ቅዱስም እንዲህ ነው። በዓለም ሁሉ በምልዓት ሳለ አናየውም። ቋንቋ ሲያናግር፣ የቅዱሳን መጻሕፍትን ምስጢር ሲገልጽ፣ ሰማዕታትን ለገድል ለትሩፋት ሲያጸናቸው ይታወቃል እንጂ። እሳትም ያልበሰለውን ያበስላል፣ ማዕዛ ያልነበረውን እህልም መልካም ማዕዛ ይሰጠዋል። እንደዚሁም በመንፈስ ቅዱስ መገለጥ ያልበሰሉ እንዲሁም የማያስተውሉ የነበሩ መቶ ሀያው ቤተሰብ አስተዋዮች ሆነዋል። መልካም ማዕዛ ያልነበራቸው ስለ ክርስቶስ ስም ስለ ቤተ ክርስቲያን እውነት ትምህርት መከራም መቀበል ይፈሩ የሸሹ የነበሩ ደቀ መዛሙርቱ በመንፈስ ቅዱስ ጸጋ ለገልለት ሩፋት የሚፋጠኑ የሰይጣንና የመናፍቃንን ግፍ የማያጨነቁ ሆኑ። እስከ መስቀል ሞትም ድረስ ጥቡዓን የጻድቃን ምስክሮች ሆነዋልና። እግዚአብሔር መንፈስ ቅዱስ ያደረባቸው ሰዎች አስቀድመው ራሳቸውን ለመንፈስ ቅዱስ ፈቃድ ያዘጋጁ መሆን አለባቸው። ይህም በቅዱሳን ሐዋርያት በቅድስት ኤልሳቤት ታሪክ የተገለጸ ነው። በመንፈስ ቅዱስ ፈቃድ የሚመሩ ቅዱሳን ሐዋርያትም መንፈሳዊ ተግባራቸውን በመንፈስ ቅዱስ መሪነት ሲፈጽሙ የመንፈስ ቅዱስን ፈቃድ እንደሚፈጽሙ ይታወቃል። እስከ ዘመናችን ድረስ በቅድስት ኦርቶዶክሳዊት ቤተ ክርስቲያን እምነታችን ተስፋችንም ይነው። ነገር ግን በቅዱሳት መጻሕፍት በተገለጠ በታወቀ በመንፈስ ቅዱስ ፈቃድ ሕይወታቸውን የማይመሩ እንዲሁም ይልቁንም በበደልና በኀጢአት የገነኑ ሰዎች የራሳቸውን ፈቃድ በመፈጸም ያን ጊዜ የዋሃን በማታለል የመንፈስ ቅዱስ ሥራ ነው እያሉ እንደሚያታልሉት አይደለም የራሳቸውን ፈቃድ በተጥባብ ሥጋ ብቻ የደረሱበትን ሀሳብ እንጂ ዓለማውያን ፖለቲከኞች ጥላቻም ጭምር በመንፈስ ቅዱስ ስም ወስነናል የሚሉ በስንዴ መካከል የበቀሉን ክርዳዶች ስላሉ በማስተዋል ልንጓዝ ያስፈልጋል። መንፈስን ሁሉ አትመኑ ተብለናልና። ቅዱሳን ሐዋርያት ጸጋ መንፈስ ቅዱስን በተቀበሉ ጊዜ አላዋቂ የነበሩ አዋቂዎች መሆናቸው ከግልጥ እንዲሁ ከታወቀባቸው ማሳያዎች አንዱ ጌታችን ያስተማራቸውን የወንጌል ብርሃን አስቀድሞ በማያውቋቸው ልዩ ልዩ ቋንቋዎች ማስተማር መቻላቸው ነው። ሐዋርያ ማለት ዙሮ የሚያስተምር ማለት ነው። ቅዱሳን ሐዋርያትም ዓለምን ሁሉ ዞረው እንዲያስተምሩ ጌታችን አዟቸዋል። የቤተ ክርስቲያንን አደራ ተቀብለዋል። በዓለም ዞረው ሲያስተምሩ ብዙ መከራ እንደሚጠብቃቸው ጌታችን አስቀድሞ ነግሯቸዋል። የእውነት የክርስቶስ ምስክሮች በመሆናቸው ለሞት ለመከራ ተላልፈው እንደሚሰጡ ሲነግሯቸው፣ አሳልፈው በሰጧችሁ ጊዜ እንዴት ወይንም ምን እንደምትናገሩ አትጨነቁ በዚችም ሰዓት የምትናገሩትን ይሰጧችኋልና የሰማያዊው አባታችሁ መንፈሱ እርሱ በእናንተ ሊያድሮ ይናግራችኋል እንጂ የምትናገሩት እናንተ አይደላችሁም ብሏቸዋል። በዓለምም ዙሮ ለማስተማር በየዓለሙ ያለውን ቋንቋ ማወቅ ያስፈልጋል። ሐዋርያት ከጌታችን ኢየሱስ ክርስቶስ ጋር ከዋለበት እየዋሉ ባደረበት እያደሩ ለሦስት ዓመት ከሦስት ወር ወንጌልን ተማሩ እንጂ የዓለምን ቋንቋ አልተማሩም ነበር። የመንፈስ ቅዱስ ጸጋ በተካፈሉ የእሳት ላንቃዎች አምሳል በወረደላቸው ጊዜ ግን ሐዋርያት መንፈስ ቅዱስ እንዳደረላቸው መጠን እየራሳቸው በሀገሩ ሁሉ ቋንቋ ይናገሩም ጀመረ። ለሐዋርያት የተገለጠላቸው ልሳኑ ይንም ቋንቋ ሰው የማይሰማው ቋንቋ አልነበረም። ይልቁንም በዓላቸውን ሊያከብሩ ከተለያዩ የዓለም ክፍሎች የተሰበሰቡ አይሁድ እስኪደነቁ ድረስ በየሀገራቸው ቋንቋ ይናገሩ ነበር። ለምሳሌ ከተዘረዘሩት መካከል የጳርጤስ፣ ከከሜድ፣ ካላሜጥ እንዲሁም ከሌሎች ዓለማት የመጡ አይሁድ ሐዋርያት በየቋንቋቸው ሲናገሩ ሰምተው ተደነቁ። ሰው ቋንቋውን ተምሮ ቢናገር አያስደንቅም። ሲናገር ቀስ በቀስ ይለምዳል እንጂ በአንድ ጊዜ በማያውቀው ቋንቋ ሊቅ ሊሆን አይችልም። እግዚአብሔር ግን የሚሳነው የለምና ለሐዋርያት በአንድ ጊዜ እስከ ሰባ ሁለት ቋንቋ ተገለጸላቸው። ለሁሉም በቋንቋው የሚያስተምሩበት የመንፈስ ቅዱስ ስጦታን ተቀበሉ። የቅዱሳን ሐዋርያት የሀገሩ ቋንቋ መገለጥ ሁሉ የዓለማትን ቋንቋዎች የሐዲስ ኪዳን ቤተ ክርስቲያን ልሳናት መሆናቸውና የትኛውም ቋንቋ በተለየ ሁኔታ ብቸኛ የቤተ ክርስቲያን ልሳን እንዳልሆነ ያረጋግጣል። ቅዱሳት መጻሕፍት በብዛት የተጻፉባቸውና የተተረጉሙባቸው ቀደምት ቋንቋዎች የቤተ ክርስቲያንን አስተምሮ ከሌሎች ቋንቋዎች በበለጠ ሊገልጡ እንደሚችሉ ግልጥ ቢሆን አንዱ ቋንቋ የበላይ ሌላው ግን በእግዚአብሔር ዘንድ ያነሰ ክብር ያለው አስመስሎ ከሚያይስሁት እይታ ልንጠበቅ ይገባናል። የተገለጠላቸውን የቋንቋ ብዛት ቅዱስ ሉቃስ ሲገልጽ መንፈስ ቅዱስ እንዳደላቸው መጠን መሆኑን ያስረዳል። ሊቃውንተ ቤተ ክርስቲያን በታመነ ሐዋርያዊ ትምህርት እንዳቆዩልን ለ ለአስራ ሁለቱ ሐዋርያት እያንዳንዳቸው አስቀድሞ የሚያውቁት የዕብራይስጥ ቋንቋን ጨምሮ ሰባ ሁለት የዓለም ቋንቋዎች ወይም ልሳናት ምንም ሳይቀርባቸው እንደተገለጠላቸው ጽፈውልናል ሌሎችም አርዲት ደግሞ ከአስራ አምስት ጀምሮ ሀያ ሀያ አምስት ሰላሳ አርባ ሀምሳ ቋንቋዎች የተገለጠላቸው ነበሩ በለዚህም አርዲት ዘንድ ሐዋርያው ቅዱስ ጳውሎስ በልሳን የሚናገር ቢሆንም ሁለት ወይንም ቢበዛ ሶስት ሆነው በየተራ ይናገሩ፣ አንዱም ይተረጉማል ብሎ እንደ ገለጸው አንዱ ሲያስተምር ሌላኛው ቋንቋ ለሚናገረው ሕዝብ እየተረጎመ አገልግሎታቸውን ፍጹም ያደርጉ ነበረ። የሐዲስ ኪዳን መተርጉማን ለቅዱሳን ሐዋርያት ሰባ ሁለት ቋንቋ መገለጹን ነገር ሲያስረዱ በዘመነ ብሉይ ከነበረው በበደል ምክንያት ከመጣው የቋንቋ መደባለቅ ጋር ያመሳክሩታል። በባቢሎናውያን በደል ምክንያት አንድ ቋንቋ የነበራቸው አሕዛብ በመንፈስ ቅዱስ ቁጣ ቋንቋ ተደባለቀ። በአንድ ቋንቋ ከመነጋገር ከመግባባት ቋንቋቸው ሰባ ሁለት ሆነ። ይህም የእርግማን እንዲሁም የመለየት ምልክት ነበር። በዘመነ ብሉይ የነበሩ ልዩ ልዩ የእርግማን ምልክቶች በዘመነ ሐዲስ ግን የመንፈስ ቅዱስ ስጦታ መገለጫ ሆነዋልና እነዚህም መካከል የጥፋትና የቅጣት መሳሪያ የነበረው ውሃ ወይም ማይ ከመንፈስ ቅዱስ የምንወለድበት የአዲስ ኪዳን ልጅነት መገለጫችን ማረጋገጫ ሆኗል። የበደለኞችን የኃጢአተኞችን መቅጫ የነበረው መስቀል ደግሞ የክርስቶስ የክብር ዙፋን፣ የቤተ ክርስቲያን አርማ ሆኗል። በተመሳሳይ የእርግማንና የመለየት ምልክት የነበሩ ሰባ ሁለት ልሳናት ቋንቋዎች በፍጹም አንድነት በመንፈሳዊ ኅብረት ለተሰበሰቡ ቅዱሳን ሐዋርያት ሲገለጡ የእርግማን ምልክት መሆናቸው ቀርቶ ፍጹም የሆነ የመንፈስ ቅዱስ ስጦታ መሆናቸው ተገለጠ። ቤተ ክርስቲያንም ለሁሉ በየቋንቋው ሃይማኖትን ማስተማር እንዳለባት ከመንፈስ ቅዱስ በላይ ምስክር አያስፈልግም። ስለሆነም በዘረኝነትና በመሳሰሉት ምክንያት አንዱ ቋንቋ ከሌላው የሚበልጥ አስመስሉ የሚናገሩ አላዋቂዎች ከመንፈስ ቅዱስ ተምረው ለሁሉም በየቋንቋው የእግዚአብሔርን ቃል ማቅረብ ሊደግፉ፣ ሊያበረታቱም ይገባል። ለቅዱሳን ሐዋርያት የየሀገሩ ሁሉ ቋንቋ በመንፈስ ቅዱስ ጸጋ መገለጡ የተለያዩ ሕዝቦች በሚኖሩበት ቋንቋ እንዲሁም በሚናገሩበት በመጠቀም ትምህርተ ወንጌልን፣ ሕገ ቤተ ክርስቲያንን ማስተማር የቤተ ክርስቲያንን መምህራን መንፈሳዊ ግዴታ፣ ኃላፊነት መሆኑን ያሳስበናል። ቋንቋ የሌለው ሕዝብ የለምና የሀገሩንም ቋንቋ ለሕዝቡ ማስተማር የማኅበረሰብ እንጂ የቤተ ክርስቲያን ኃላፊነት አይደለም። በብዙ የውጭ ሀገራት ያሉ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አጥቢያዎችም የኢትዮጵያ ቋንቋዎች ለሕፃናት ለማስተማር ይደክማሉ። ይህ የሚበረታታ ማኅበረሰባዊ ኃላፊነት ነው። ይሁንና የቤተ ክርስቲያን ግዴታ ግን አይደለም። የቤተ ክርስቲያን ግዴታ ሕፃናቱን ጨምሮ ሁሉንም ምእመን እንዲሁ ከሌሎቹ አሕዛብ ጋር በሚገባቸው በሚረዷቸው ማንኛውም ቋንቋዎች ትምህርተ ወንጌልን ሕገ ቤተ ክርስቲያንን ማስተማርና ሰዎች ለሰማያዊ መንግሥት ዜግነት ማብቃት ነው። ልሳን ማለት የቃሉ ትርጉም ቋንቋ ነው። ብዙዎች መናፍቃን ይህንን ስለማይረዱ የልሳን ስጦታ ከመግባቢያ ከመማማሪያ ጸሎት ከማድረሻ ቋንቋ የተለየ አድርገው ስለሚገምቱ ለሰይጣን አሰራር በቀላሉ ይጋለጣሉ። ሰይጣንም ለማይረባ አምልኮ በማያውቁት በማይገባቸው ቋንቋ ክፉ ይሁን በጎ የማይረዱትን መልእክት በደመነፍስ እንዲናገሩ ያደርጋቸዋል። አንዳንዶች በልምምድና በሽምደዳ ተራ በተራ እንዲሁ በመጮህ በልሳን ተናገርን እያሉ ራሳቸውን ያስታሉ ማገናዘብም የማይችሉ የዋሃንን ያስታሉና ለቅዱሳን ሐዋርያት የተገለጡላቸው ቋንቋዎች ልሳኖች የታወቁ ሰዎች የሚገቧቸው ቋንቋዎች ናቸው ይሁንና የመንፈስ ቅዱስን ስጦታ ማቃለል የሚወድ ሰይጣን በየዘመኑ በመናፍቃን እያደረ አጋንንታዊ ጩኸትን ከመንፈስ ቅዱስ ስጦታ ጋር በማምታታት ብዙ አላዋቂዎች ማገናዘብ የማይችሉ ሰነፎች አታሏቸዋል፣ ወደፊትም ያታልላልና። መንፈስ ቅዱስ ግን ለሰው የሚጠቅም ለአገልግሎት የሚውል ቋንቋን እንዲሁም እንጂ አረፍ የሚያስደፍቅ አጋንንታዊ ጩኸት አይገልጽም። መናፍቃኑ በየአዳራሹ የሚዘባርቁት ትርጉም አልባ ጩኸት በብልሃት የተፈጠረ ተረት እንጂ የመንፈስ ቅዱስ ስጦታ ለመሆኑን ለመረዳት መጽሐፍ ቅዱስ በልዩ ልዩ ልሳናት ቋንቋዎች መናገርን በተመለከተ ከሚያስተምረው እውነትና ከቤተ ክርስቲያን ትውፊት አንጻር እንደዚሁ መገምገም ይቻላል። የቅዱሳን ሐዋርያት ቋንቋዎች የተገለጡላቸው ስለ ሁለቷን ዋና ምክንያቶች እንደሆነ መጽሐፍ ቅዱስና የቤተ ክርስቲያን ትውፊት ያስረዳል። በዋነኝነት የልሳናት ቋንቋዎች መገለጥ ዓላማ ደቀ መዛሙርቱ በተለያዩ የዓለም ክፍሎች ወንጌልን ለማስተማር ሲዘዋወሩ ሁሉንም በየቋንቋው ማስተማር እንዲችሉ ነው። እዚህም ሐዋርያትም በየሀገሩ ቋንቋ በመንፈስ ቅዱስ ስጦታ በተናገሩ ጊዜ እንዲሁም ከየሀገሩ የተሰበሰቡ አይሁድ እንዲሁ በሀገራቸው ቋንቋ ሲናገሩ እንዴት እንሰማቸዋለን ይላሉ። በተቃራኒው መናፍቃኑ ተገለጠልን እያሉ የሚዘባርቁት ጩኸት ግን ዘውትሮ ለማስተማር የሚሆን አይደለም። አማርኛ ብቻ የሚናገር ሰው ሌላ ልሳን ቋንቋ ተገልጾለት በኦሮምኛ፣ በትግረኛ፣ በሲዳምኛ፣ በጉራገኛና በመሳሰሉት ሲያስተምር ነው እንጂ የሐዋርያት ዐይነት ልሳን ተገለጸልን ማለት የሚቻለው ይህን ቋንቋ በመለማመድና ትንሽ ቃላት በመናገር ሳይሆን የመንፈስ ቅዱስ ምስጢር ሳያዛቡ ሙሉ በሙሉ በመረዳት በሌሎች ቋንቋዎች ማስተማር ይጠይቃል። ስለሆነም የመናፍቃኑ ማምታቻ የሰይጣን አሰራር መሆኑ በዚህ ሊታወቅ ይገባል። በሁለተኛ ደረጃ ለሐዋርያት ቋንቋ የተገለጸው መገለጹ ታምር ነውና ሰዎች ታምሩን አይተው ወደ ጭርቅ መንገድ እንዲመጡ ለመረዳት ነው። ሁሉም እንዲሁ ተገረሙ የሚሉትንም ማጡም እንዳለ አሁንም ቋንቋ መናገር ለማያምኑ ሰዎች ምልክት ነው እንዲሁ እንደተባለ ታምር የሆነው እንዲሁም የሚሆነው የሚሰማ የሚታወቅ ቋንቋ መናገር እንጂ መናፍቃኑ እንደሚያደርጉት ያለ ትርጉም አልባነት የጩኸት ጋጋታ አይደለም። ረጋ ብለው መናገር የማይችሉት ትርጉሙንም የማያውቁትን ሰዎች የማይረዱትን የአጋንንትን ጩኸት በመጮ በዚህ መልኩ ታምር ሊባል አይችልምና ቅዱሳን ሐዋርያት ልሳናት ሲገለጥላቸው በእሳት አምሳል የተከፋፈሉ ልሳኖች ለሁሉም ተገልጦላችኋል እንዲህም አእምሮ እንደሌላቸው ሆኑ። የመንፈስ ቅዱስ ጸጋ ባጋንንታዊ ጩኸት የሚያቃልሉ መናፍቃን የእሳት ልሳናትም በማስመሰል እንዲሰጣቸው አለቃቸው ዲያብሎስን ይጠይቁታል። በመጨረሻም በዓለ ጰራቅሊጦስ ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በአምሳኛው ቀን በክብር በምስጋና ወደ ሰማይ ባረገ በአስረኛው ቀን በፍቅር ጉባኤ በአንድነት መንፈስ ለተሰበሰቡ ለመቶ ሃያው ቤተሰብ የመንፈስ ቅዱስ ጸጋ መገለጡን ዓለምን ዙሮ የሚያስተምርበት የልሳን ቋንቋ ስጦታ መቀበላቸውን የምናዘክርበት የኦርቶዶክሳዊት ቤተ ክርስቲያን ዘጠኛ አበይት በዓላት መካከል አንዱ ነው። ለሐዋርያት በእሳትና እንዲሁ በነፋስ አምሳል የተገለጠ መንፈስ ቅዱስን የምንዘክረው እንዳለፈ ታሪክ ብቻ ሳይሆን ዛሬም ጨምሮ ለዘላለም የቤተ ክርስቲያን መሪ፣ ምስጢራትን አክባሪ፣ የቅዱሳት መጽሐፍት ምስጢር ተርጓሚ ገላጭ፣ በአጠቃላይ የቤተ ክርስቲያናችን ጠባቂ መሆኑን በመረዳት ነው። እግዚአብሔር መንፈስ ቅዱስ ዛሬም ዕለት ዕለት በቤተ ክርስቲያናችን የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ሲያከብር፣ እንዲሁም ሲለውጠው በጥምቀት ወደ ቤተ ክርስቲያን ማኅበር የሚቀላቀሉት ሕፃናትን ምእመናንን ሲያነጻና ሲያከብር፣ ለእውነተኛው መምህራን እንዲሁም የቅዱሳት መጻሕፍትን ምስጢር ሲገልጥ፣ የመሳሰሉትንም አገልግሎት ሲያከናውን እንዲሁ ይወርዳል፣ በእምነትም እናየዋለን። ከመንፈስ ቅዱስ ጸጋ የተነሳ ቅዱሳን ሐዋርያት የተለያዩ ሀገራት ቋንቋዎች ስለተገለጡላቸው የወንጌልን ብርሃን በዓለም ማስፋፋት ቻሉ። የተገለጡላቸው ቋንቋዎቹም ሰው የሚሰማቸው ለመግባባት ለትምህርትና ለጸሎት የሚታወቁ እንዲሁ ቋንቋዎች ናቸው። የመንፈስ ቅዱስን ጸጋ የሚያቃልሉ መናፍቃን ግን ይህን ለሐዋርያት የተገለጸ እውነተኛ ቋንቋ ትርጉም ከሌላው አጋንንታዊ ጩኸት ጋር በማምታታት ብዙዎችን ያታልላሉ አእምሮ እንደሌላቸው ሆነው በማይገባ ጩኸት የማይረዱትን ይናገራሉ እንግዲህ ምን እንላለን የመንፈስ ቅዱስ ስጦታ ያለ ዓላማ የሚገለጥ አይደለም ለሐዋርያት ጸጋን የሰጠ እግዚአብሔር መንፈስ ቅዱስ ማስተዋሉን ያድለን ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ ክቡር ይቆየን አሜን